ዋና ዋና ዜና በወሎ የተለያዩ አካባቢዎች የመንግስት ወታደሮች በህወትና ሻቢያ ከሚደገፈው ፋኖ የተባለ ታጣቂ ጋር የሚያደርጉት ውጊያ እንደቀጠለ መሆኑ ተሰማም። በተረኝነት የኢትዮጵያን በትረስልጣን የተፈናጠጠው የኦህዴዱ ኃይል ዛሬም ድረስ የቅማንትን ህዝብ የመብት ጥያቄ እንዳፈነው ነው ተባለም። ኢትዮጵያ ለውጭ ኢንቨስትመንት ፈታኝ የሆነች መምጣቷን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ርዕሶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን፣ አብራችሁ ቆዩ። በወሎ የተለያዩ አካባቢዎች የመንግስት ወታደሮች በህወሓትና ሻዕቢያ ከሚደገፈው ፋኖ የተባለ ታጣቂ ጋር የሚያደርጉት ውጊያ እንደቀጠለ መሆኑ ተሰማሙ። ከባለፈው መስከረም አጋማሽ ጀምሮ በወሎ ቀጠና በፋኖ ዩኒፎርም የተሸፈኑ የህዋትና የሻዕቢያ ታጣቂዎች ገብተው ከፍተኛ የሆነ የማጥቃት እርምጃ በመውሰድ በቀጠናው በተሰማራ የመከላከያ ሰራዊት ላይ ቀላል የማይባል ጥቃት መፈጸማቸውን ተከትሎ መንግስት ያጸፋ መልስ እየወሰደ መሆኑ ተሰምተዋል። ቁጥራቸው ቀላል የማይባሉ የሰሜን እና ደቡብ ወሎ የወረዳ ከተሞች በፋኖ ቁጥጥር ስር ወድቀው መቆየታቸውን የሚገልጹ የመረጃ ምንጮች የመንግስት ወታደሮች ከአካባቢው ሚሊሻና አድማ ብተና የተባለ ታጣቂ ጋር በመጣመር ከተሞችን መልሰው እየተቆጣጠሩ ይገኛሉ ብለዋል። በደቡብ ወሎ ዞን የምትገኘው መካነ ሰላም ከተማ ከባለፈው ጥቃት ጀምሮ በፋኖና የህዋት አጋር ታጣቂ ቁጥጥር ስር ወድቃ የሰነበተች ቢሆንም አሁን ላይ ከተማ በመከላከያ ሰራዊቱ ቁጥጥር ስር ሳትገባ አልቀረችም እየተባለ ይገኛል። በወሎ ቀጠና እየተካሄደ ያለው ውጊያ ቀላል የሚባል አይደለም የሚሉ ወገኖች መንግስት ሚጎችንና ድሮኖችን ተጠቅመ አየር ጥቃት እንዲያደርግ ተገዷል ብለዋል። የወሎ ጥቃት በፋኖ የደመነብስ እርምጃ እየተካሄደ ያለ ሳይሆን የጦርነት መሐንዲስ በሆኑ የህዋትና ሻቢያ የተጠና ጥቃት ነው። አላማውም ወሎን በመቆጣጠር በቀላል ወደ መሀል አገር ገብቶ የብልጽግናን መንግስት ከስልጣን ማስወገድ ነው ተብሏል። ህዋትና ሻቢያ በፋኖ ስም እያደረጉት ያለው ይህ የወሎ ዘመቻ ምን ተብሎ እንደሚጠራ በትክክል ባይታወቅም በቀጣይ በጎንደርና በጎጃም ቀጠና ድንገተኛ ጥቃት በመክፈት የመንግስትን ኃይል ለመበተን መታቀዱን አስመልክቶ የሚወጡ መረጃዎች የሰሞኑ የደንቢያው የእርስ በርስ ውጊያም ለዚህ ዘመቻቸው እንቅፋቶችን የመልቀም እርምጃ እንደሆነ አጋልጠዋል። የብልጽግና መንግስት ጉዳዩን ለህዝብ ይፋ ከማድረግ ይልቅ ድምጹን አጥፍቶ እየተዋጋ ሲሆን በወሎ ቀጠና ስላለው ጦርነት መረጃዎች እንዳይወጡ ኔትወርክ መዝጋቱም እየተነገረ ይገኛል። የወሎውን ጦርነት በዋናነት የሚዋጉት የሻቢያና የህዋት ኃይሎች ሲሆኑ ጉዳይ በምንም መንገድ ቢሆን እንዳይታወቅ በስውር እንደሚዋጉና በእነርሱ በኩል መረጃ ፈትልኮ እንዳይወጣ በጥንቃቄ እየሰሩ መሆናቸውም ሰምቷል። የብልጽግና መንግስት ባለስልጣናት በበኩላቸው ጉዳዩን በተመለከተ ወታደራዊ የሆኑም ሆኑ ሲቪል መንግስታዊ ሚዲያዎች ምንም ነገር እንዳይዘግቡ ከፍተኛ ማስጠንቀቂያ መስጠታቸው ታውቋል። መረጃ ክልከላውና ጉዳይን ከህዝብ ጆሮ እና አይን መሰወር ያስፈለገበት ዋናው ምክንያት በሌሎች ቀጠናዎች ያለው አማጽያን ውጊያ እንዳያቀጣጥሉ ለማድረግ ነው የሚሉ ወገኖች የዲፕሎማሲው ማህበረሰብም ጦርነት እንዳለ እንዳያውቅ ለማድረግ ነው ብለዋል። የወሎ የተጠናከረ ጦርነት በቀጣይ መጠነ ሰፊ ውጊያዎች እንደታቀዱ የሚያመላክት ሲሆን በተቀረ አማራና በኦሮሚያ ተመሳሳይ ጥቃቶች ሊከፈቱ እንደሚችሉ ይጠበቃል ሲሉ በርካቶች ስጋታቸውን ገልጸዋል። በተረኝነት የኢትዮጵያን በትረ ስልጣን የተፈናጠጠው የኦህዴድ ኃይል ዛሬም ድረስ የቅማንትን ህዝብ የመብት ጥያቄ እንዳፈነው ነው ተባለ። ጭቁኑን የኦሮሞ ህዝብ እየመራው ነው በሚል በኢህአዴግ የፖለቲካ ማኅበር ውስጥ የሥልጣን ዕቁብ ሲጥል የቆየው ኦህዴድ በ2010 ዓ ም የሥልጣን ዕቁቡ ደርሶት ሥልጣን ቢፈናጠጥም ሕገ መንግሥቱን ከማስፈጸም ይልቅ በሾርኔ ፖለቲካ በመጠመዱ እንደ ቅማንት ያሉ ህዝቦችን ጥያቄ በማን አለብኝነት አፍኖት ቀጥሏል። ኦህዴድ ወደ ስልጣን ሲፈናጠጥ የፖለቲካ አባቱ ህወሀት ሲያደርገው እንደነበረው ሁሉ ራሱን ብቸኛ የኦሮሞ ህዝብ መብትና ጥቅም አስከባሪ በማድረግ ሌሎችን ህዝቦች ከነ መኖራቸው ዘንግቷቸዋል ተብሏል። የፖለቲካ ማህበሩ አባላት የሚደርሳቸው የስልጣን እቁብ የተለየ ሳቤና መሻሻልን ለማምጣት እድል አይሰጥም የሚሉ ወገኖች ኦህዴድ ከአባቱ ህወሀት የወሰደውን ቅማንትን የማፈንና የመጨፍጨፍ ተግባር የተለያዩ ሰበባ ሰበቦችን እየደረደረ ፈጽሞታል ብለዋል። ህወሀት ቅማንትን የሰረዘውና በተከታታይ ያፈነው ከአማራ ባለስልጣናት ጋር ነበር የሚሉ የቅማንት መብት ተሟጋቾች ዛሬም በአብይ አህመድ የሚመራው ጽግናዊ ኦህዴድ ለአማራ ክልል ባለስልጣናት ሰይጣናዊ መሻት የቅማንትን ህዝብ የመስዋዕት በጋ አድርጎ አቅርቦታል ሲሉ ተናግረዋል። በቁብ የደረሰውን የመንግስት ስልጣን ፍጹማዊ በሆነ መንገድ ለመጠቀም ይረዳው ዘንድ የፖለቲካ ስርዓቱን ወደ ዘውዳዊነት ቀይሮ ተረኛ አጼ ለመሆን መሆን የሚሰራው የወህዴድ ቡድን እያፈና ያለው የቅማንትን ህዝብ ጥያቄ ብቻ ሳይሆን የሌሎችንም ኢትዮጵያውያን ህዝቦች መብት እየደፈቀ መሆኑ ታውቋል። ጦርነትንና ግጭትን በስልጣን ላይ ለመቆየት የሚረዳ ጠቃሚ ስልት አድርጎ የሚጠቀመው የወህዴዱ ተረኛ ቡድን የቅማንትን ህዝብ ጁንታ ነው እያለ አሁን የስልጣኑ ስጋት ከሆነበት ፋኖ ጋር ተሰልፎ በግፍ መጨፍጨፉም አይዘነጋም። የቅማንትን የማንነትና የራስ አስተዳደር ጥያቄ አስተባባሪ ኮሚቴ አመራሮችና አባላትን ከ2015 ዓ ም ጀምሮም በግፍ በጎንደር ወህኒ ቤት አጉሮ የሚገኘው ኦህዴድ መራሹ ብልጽግና ዛሬም ቢሆን የቅማንትን ጥያቄ ባላየውና ባልሰማውን በማለፍ ታሪካዊ ስህተት እየሰራ መሆኑ ይታወቃል። የህዝቦችን መብት በመድፈቅ የወዴድ ንጉሰ ነገስት በአጼዎቹ ፈለግ ለመመስረት እየኳተነ የሚገኘው የብልጽግናው ተረኛ መንግስት ለዚህ ህልሙን መሆን ይረዳው ዘንድ የምክክር ኮሚሽን የሚባል ድርጅት መስርቶ ኢትዮጵያን ህዝብ እየደለለ መሆኑ ፀሐይ የሞቀው እውነት ነው ተብሏል። የዜጎችን መብት ደፍጣጩ ህወሓት መራሹ የኢህአዴግ መንግስት በህዝባዊ አመፅ ከስልጣኑ እንደተወገደ ሁሉም ቅማንትንና ሌሎችን ህዝቦች የጨፈለቀው የውህዴዱ መንግስት ተመሳሳይ ጣፈንታ ሳይደርሰው የህዝቦችን ጥያቄ በአግባቡ በመመለስ ስልጣኑን መጠበቅ ይሻለዋል ሲሉ በርካቶች መክረዋል። ኢትዮጵያ ለውጭ ኢንቨስትመንት ፈታኝ እየሆነች መምጣቷን የአሜሪካ የውጭ ጉዳይ ሚኒስቴር አሳወቀም። የሀገሪቱ የውጭ ጉዳይ ሚኒስቴር ከሰሞኑ ባወጣ መረጃ ኢትዮጵያ ለውጭ ኢንቨስተሮችና ኩባንያዎች ፈታኝ ሀገር እየሆነች መምጣቷን ይፋ አድርጓል። የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች ሀገራት ፈታኝ ሆኗል ሲል ሪፖርት ያደረገው የአሜሪካ የውጭ ጉዳይ ሚኒስቴር የኮሪደር ልማትን እንደ ትልቅ እንቅፋት ጠቅሷል። የኢትዮጵያ መንግስት እያካሄደው ያለው የመንገድ ማስፋፋት የወንዝ ዳርቻ ልማትና ያለበቂ ካሳና ማስጠንቀቂያ የባለ ሀብቶችን የንግድ ቦታ ማፍረስ ኢንቨስተሮችና የውጭ ኩባንያዎች ወደ ሀገሪቱ ገብተው ኢንቨስት እንዳያደርጉ ምክንያት እንደሆነ በሪፖርቱ ላይ ተጠቅሷል። ኢትዮጵያ ለኢንቨስትመንት ፈታኝ አገር ሆናለች በሚለው የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት ላይ የሀገሪቱ ባለስልጣናት የግል ንብረቶችን በጉልበት እንደሚነጥቁም ተመላክቷል። እንደ ሪፖርቱ ከሆነ ግጭት በሚካሄድባቸው የአማራና ኦሮሚያ ክልሎች የመንቀሳቀስ ሁኔታ ገደብ መኖሩ የተጠቀሰ ሲሆን በእነዚህ ክልሎች የባለሀብቶች ንብረት በመንግስት ካ ች እና በታጠቁ ኃይሎች እንደሚወረስና ለኢንቨስተሮች በቂ መንግስታዊ ከለላ እንደሌለ ታውቋል። ከዚህ ጋር በተገናኘ አስተያየት የሚሰጡ አንዳንድ ወገኖች በኮሪደር ልማት ምክንያት አዲስ አበባን ጨምሮ በርካታ የውጭና የሀገር ውስጥ ኢንቨስተሮች ያለምትክና ለበቂ ካሳ ከቦታቸው እንዲነሱ መደረጋቸውንና ችግር ውስጥ መውደቃቸውን ያወሳሉ። በተለይም በአማራ ክልል ታጥቀው በጫካ ከሚንቀሳቀሱት ታጣቂዎች ባሻገር የመንግስት ባለስልጣናት የነጋዴዎችን ንብረት በጉልበት እንደሚቀሙ በተደጋጋሚ ስንዘግብ መቆየታችን ይታወሳል። በጎንደር ከተማ ብቻ ከ2008 ዓ.ም ጀምሮ በነበረው ዘር ተኮር ጥቃትና ስርዓት አልበኝነት ምክንያት ቅማንቶችን ጨምሮ የሌሎች ብሔር ተወላጅ ባለሀብቶች በክልሉ መንግስትና ተባባሪዎቹ ሴራ ከገቢያ እንዲወጡ መገደዳቸው አይዘነጋሙ። ይህ ሴራ ቀስ በቀስ ከቅማንት አልፎ በወቅቱ ለወንጀሉ ተባባሪ የነበሩ የአማራ ተወላጅ ባለሀብቶችንና ጽንፈኛ ባለሥልጣናትን መብላት ከጀመረ ሰነባብቷል። ኢትዮጵያ ለውጭ ኢንቨስትመንት ፈታኝ እየሆነች መጥታለች የሚለው የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት ከሰሞኑ የኢትዮጵያ መንግስት በውጭ ምንዛሬ ላይ በወሰድነው እርምጃና ሀገሪቱ ውስጥ በፈጠር ነው ምቹ የመሰረተ ልማት ዝርጋታ የውጭ ኢንቨስተሮችና ኩባንያዎች እየተሳቡ ነው ከሚለው መግለጫ ጋር ይጋጫል። ጉዳ አድማጮቻችን፣ ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜው ላይ